ቤታ ፊት ቮይሱ ከፍቼ ምን እንዳልከኝ ይለው ላሰማለሁ። ድሮ ያለሽ ነው ማሬ ሴጣን ያሳሳተው ሮ ደግሞ ዝም ብላ ካንዱ ከአንዱ ካንዱ ካንዱ እንደዚህ ትላለች። ላከልሽ እን ላክላት እንዲ አዎ፣ ዝም ብያት እባክሽ። ዜዳ ዜ አመላላሽ ኤጀንታችን ነሽ ኤጀንሲ ነሽ። ቤታየው ደግሞ ያስፋው ነገር አልታወቀም። በውስጥም እያስፈራራችኝ ነው ውስጥ እያስፈራራችኝ ነው። አገባ ነገ፣ ሌላ ቀን ይመጣል። ተው፣ እውነቱን ተናገር። አሁን እውነቱን ብትናገር ይሻላል። እኔ እንዲያውም አንተ እየዋሸሁን ለረጁ ጭራሽ እያስፈራራችሁ ነው። እንደዚያ ሳይሆን ሆነስትሊ ግን ወዲያ መላላች አንቺ ነች። ተዋት፣ ቤታዮ መኩሪያችን ነች። መኩሪያችን ምንድን ነው? መኩሪያችን ማለት ምን አገባሽ? ዝም በይ እኛም መኩሪያችን ናት። ግን ምንክ ናት ማለት ውይ፣ ፋሲካ ነቅላለች

ንግስናው ለሚስቱ ብቻ አይደለም። ንጉስ ንግስናው ለሚስቱ ብቻ አይደለም። ንግስትም ንግስናዋ ለባሏ ብቻ አይደለም። አሁን እሷ ሺ ማይ ኩን ብል በሌላ ነገር አትይዙ። በቃ ንግሥት ከሆነች የሁሉም ንግስት ናት። አንተ በላ ወንድ ነክ ወንድ ነክ በላ ወንድ ልጅ ሚስቱ ብቻ ናት እና እናቱ ናት። ሹሃዘ ንግስት፣ አንዴ ንግስት ከሆንሽ የባል ብቻ ነሽ፣ የሁሉም ንግስት ነሽ። ሹሃዘ አማራ

በምን ታሲጋ? እህቴ ናት፣ ጓደኛዬ ናት። እቆረቆርላታለሁ። እረ እባክሽ፣ ወላሂ በይ አንቺም በዘመንሽ ልትወስጂ ብዙ ሞክረሽ ነበር። ቪዲዮ ኩል ሳይቀር መልሱን ስጠኛ። መልሳ ወይስ ቤት ታዩ? እኔን ክሊኒክ ወይስ ቤት ታዩ? ኧረ ድምጿ እራሱ ይረብሻል ነው ግን ፊት ታየው ማለት ያቅተኛ። እንዲ ሀቢ ምንድነው መልስክ? እኔ ምንም እኮ አላልኩም። ሀቢ ስላመመኝ ነው። ሰማችሁ፣ ድምፅሽ ይረብሸኛል አለ። ኖርማል አርጊልኝ፣ ኖርማል አርጊው። እንደኔ ስናውቅሽ አሞኝ ነው። ጌታን አሞኝ ነው። ፋሲካ ፋሲካ ሰምተሻል? ክቢን ማናት ስትዪው ድምፅሽ ይረብሸኛል ብሎ ሊወጣ ነበር።

ውሽዬ ፋሲካዬ የኔ ፍቅር ናት። ላውራታ እንዲ ሐቢብ አንቺ እዚህ ታጨናንቂ እንዴ? ለምንድን ነው ይህን ያክል የምታጨናንቂው? በቃ ተይው ፋሲካ፣ ቆይ ዝም በይ። እኔ እኮ ጉድ እያየው ነው ዘንድሮ። አንቺ ቆይ ልንገርሽ፣ በውስጡ አሁን ለምሳሌ ዝም ብሎ ለአፉ አንቺን ብሎ በውስጡ እኔ እምቢ ምንም ጥቅም የለምአዋ እንደዛ ቢል ራሱ ቀድጄ፣ ኦፕሬሽን ጓደኝነት ይቅር። በአንገብ ግባ እንዳደፋብኝ ምን ልናገር እኔ። በቃ ከልብሽ ጠይቅኝ፣ ከልቤ ልመልስልሽ። ጠይቁክ እኮ ማናት